አይነቱና መጠኑ ይለያ እንጂ የቴክኖሎጂና ፈጠራ ስራዎች መነሻ ጉድለትን መሙላት ጊዜና ጉልበትንም መቆጠብ ስለመሆኑ ይነሳል። ይህን ልብ ያሉ ለማህበረሰባቸውም ችግር ፈቺ ሆነው ብቅ ያሉ ወጣቶችም የገበያ እድል ይፈጥራሉ፣ ተጨባጭ የመፍትሄ አማራጭም ያቀርባሉ። የአህላም አሊ አማሊና ጓደኞቿ የፈጠራ ስራም ለዚህ ማሳያ ነው። የእኛ ማሽን ችግር ይፈታል ብለን ያሰብነው ይህ ፕሮሶፒስ ጁሊ ፍሎራ የምንለው አረም በተለምዶ ስሙ ወያኔ ዛፍ ወደ አፋ ሶማሌ ክልል በብዛት ይገኛል እና እሱ አረም የመሬትን የከርሰ ምድርን ውሃ ያደርቃል። ሰፊ የእርሻ መሬቶችን የያዘው እና እሱን ለማጥፋት ተሞክሮ ሪያል አልተቻለም። እሱን ዛፍ እሱን አረም ወደ ስራ ማስገባት የሚለው ላይ ነው ተንተርሰን የሰራ ነውና ፍሬውን ወዲ ለእንስሳት መኖ ስለሚመገቡት ከብቶች የተለያዩ እንስሶች ይመገቡታል። ይመገቡታልና እሱን ለእንስሳት መኖ መኖና ግንዱን ደግሞ በማክሰል የማክሰያ ማሽን አለ። እሱን በማክሰል ወደ ቻርኮል ብሪኬት ለመቀየር ነው። በሰመር ካምፕ ባገኘችው የስልጠና እድል ራሷን ማብቃት እንደቻለች የምትናገረው አህላም ይህም አስቀድሞ በማኑፋክቸሪንግ ዘርፍ የነበራትን ግንዛቤ እንዳሰፋላት ትናገራለች። መሰል ፍላጎት ካላቸው የቡድን አጋሮቿ ጋር በመሆን ያገኙትን እውቀት ወደ ተግባር መቀየራቸውን በማውሳት 2015 የመጀመሪያ እንደ ኢትዮጵያ የሰመር ካምፕ ተሳታፊ ነኝ እና ወደዚህ ስመጣ ኖርማሊ ባክግራውንዴ አውቶሞቲቭ ነው የአውቶሞቲቭ አሰልጣኝ የነበርኩ የነበርኩበት ተቋም ላይ ማለት ነው። እንግዲህ ወደዚህ ሲመጣ ያው ቴክኖሎጂ ላይ ጥሩ የሆነ እንትን ነበረኝና የተለያዩ ስልጠናዎችን ወስደናል። በዛ ስልጠና ወቅት ነው እነዚህን ግሩፕ የተቀላቀልኩትኝ፣ እና ይህን ግሩፕ ከተቀላቀልኩ በኋላ ያው ጥሩ ድጋፍ አድርገውልኛል። የተለያዩ አዳዲስ ነገሮች ነገሮችን አውቅ ያለው። ከአውቶ ተነስቼ ማኑፋክቸሪንግ ዲፓርትመንት ላይ ገብቼ ማሽን ላይ ነው አሁን እየሰራው ያለሁትኝ። በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት የኢንኩቤሽን ማዕከል ሰመር ካምፕ በማዘጋጀት በመላ ሀገሪቱ ችግር ፈቺ የምርምር ስራዎች ላይ ፍላጎት ያላቸውን ወጣቶች ማሰልጠን ተችሏል። በዚህም የፈጠራ ስራዎችን ከሀሳብ ወደ ተግባር የሚገልጡበት ምቹ ምህዳርን የፈጠረ ስለመሆኑ የተገለጸ ሲሆን ይህም ትልቅ ምርታ የታየበት ነውም ተብሏል። ሰመር ካምፕ የሚባል ፕሮግራም ተዘጋጅቶ ሀሳብ ያላቸው ሙሉ ኢትዮጵያውያን ሀሳብ ያላቸው ሀሳባቸውን ወደ ተግባር የሚለውጡ ቴክኖሎጂዎች እየተሰሩ ያለበት ሁኔታ ነው። በመጀመሪያው በሰመር ካምፕ መርሃ ግብር ከሰማኒያ በላይ ችግር ፈቺ የምንላቸው ቴክኖሎጂዎች በተለያየ ዘርፍ በግብርናው፣ በኢነርጂው፣ በጤናው ዘርፍ ፕራዮሪቲ ደግሞ የምንላቸውን ዘርፎች ያካተተ ትልልቅ ስራዎችን እና ቴክኖሎጂዎችን ተመርቶ በፍተሻም ተረጋግጦ ወደ ተግባር ተገብቷል። በአሁን ደግሞ በሁለተኛው ፕሮግራም ስሙን ስኪል ኢትዮጵያ በማለት ከ99 በላይ ቴክኖሎጂ ችግር ፈቺ ቴክኖሎጂዎች እየተሰሩ ይገኛሉ በተቋሙ ማለት ነው። ግብርናን ጨምሮ በበርካታ ዘርፎች ምርታማነትን የሚጨምሩ ከዚህም አልፎ ለማሽነሪ ግዢ የሚወጣውን የውጭ ምንዛሬ የሚያስቀሩ መሰል ቴክኖሎጂ ውጤቶች ገበያውን ይቀላቀሉ ዘንድ ማገዝና መደገፍ ይገባሉ ነው የተባለው። እነዚህ የተመረቱ ለምሳሌ በግብርና ዘርፍ ላይ በአግሮ ፕሮሰሲንግ ላይ የገበሬውን ችግር የሚፈቱ የምግብ ፍላጎታችንን ደግሞ ሙሉ በሙሉ በራሳችን አቅም እንድናሟላ የሚያደርጉ ትልቅ ቴክኖሎጂዎች ተሰርተዋል። እነዚህ ደግሞ ለመላው ኢትዮጵያ እንዲዳረስ ቴክኖሎጂ በስፋት እንዲሰራጭ ፋይናንስ እጅግ ተግዳሮት ሆኖብናል። ስለዚህ የብድር ተቋማት ባንኮች፣ እየመጣችሁ ብትጎበኙ። ነ የኛ ማሽን የሚሰራው የከሰልና የእንስሳት መኖን አንድ ላይ በማድረግ ነው ና የእንስሳት መኖንም ፕሮዳክሽን ለመጀመር እንቅስቃሴ እየጀመረ እያደረግን ነው። በተጨማሪ ደግሞ ኦርደር መቶልናል። አሁን ላይ ከቆላና መስኖ ሚኒስቴር እኛ ሌጋል የሆነ ነገር ስለሌለን በዚህ ተቋም ተደግፈን እያመረተን እንገኛለን። ለወደፊት ደግሞ ያው ፋይናንሻል ነገር እንዳለ ሆኖ የቦታ ሁኔታዎች ቢመቻቹልን ወደ ስራ ለመግባት ብዙም ከባድ አይሆንም ብዬ አስባለሁ። ከዚህ ቀደም በተካሄዱት ሁለት የሰመር ካምፕ መርሃ ግብሮች አበረታች ውጤቶች መመዝገባቸውን የተነሳ ሲሆን በቀጣይም እስኪል ኢትዮጵያ የተሰኘ የስልጠና መርሃ ግብር በማዘጋጀት በቴክኖሎጂው ዘርፍ ሀሳብና ፍላጎት ያላቸው ወጣቶች የሚሳተፉበት እድል እንደሚመቻች ተጠቁሟል።